እንጂ ድንጋይ ለምናችሁ፣ የቀለም ቀንድ ነው ትሰብሩታላችሁ። መምህር አካለ ወልድ፣ ቄሱ የት ደረሱ? ጎንደር ወረዱ ወይ ወይ፣ ስልጣን ሊመልሱ። እስቲ ሰፌድ ስጡኝ አፈሩን ላንፍሰው፣ ያንን ሁሉ ቀለም ወዴትራ ፈሰሰው! ለዚህ ዘውዲቱ ዘመነ መንግስት ነው። በወቅቱ አልጋ ወራሽ የነበሩት ልዑል ራስ ተፈሪ መኮንን በተገኙበት በቅድስት ስላሴ ቤተ ክርስቲያን የሐዘኑ ነው የተደረገው። ውሎውን ያስዋሉት አለቃ ስጢፋኖች የተባሉ ወንድማቸው ሲሆኑ በወቅቱ የአዲስ አበባ አድባራት አለቆች፣ ካህናት ሁሉ በኒህ ታላቅ የቤተ ክርስቲያን ሊቅና መምህር የሐዘኑ ላይ ተገኝተዋል። ሊቀ ሊቃውን አካለ ወልድ ታላቁ መምህር የቀለም ቀንድ ይባሉ። ከላይ የዚህ ጽሑፍ መንደርደሪያ ሆኖ የተጠቀሰው ግጥም በውሎ ላይ በለቅሶ ታጅቦ ከቀረቡት እጅግ ብዙ ግጥሞች ተቆንጥሮ ከወንድማቸው የልጅ ልጅ ከወይዘሮ ትርሴት ትውስታ የተገኘ ነው። መምህር አካለ ወልድ የቀለም ቀንድን ከእሳቸው ዘንድ የተማሩ ታላላቅ የቤተክርስቲያን ሊቃውንትና በቅርበት የሚያውቋቸውን ሁሉ እውቀታቸው ምሉ በኩለሄ ነበር ይላል። በዚህም የተደነቁና የተከበሩ እስከ ዛሬም በቤተ ክርስቲያንም ሆነ በትውልድ ዘንድ ሲታወሱ የሚኖሩ ታላቅ ምህር ናቸው። በሚመታቸው ስፋት፣ በምስጢራቸው ርቀት፣ በጥበባቸው ምልአት፣ በአስተሳሰባቸው ምጥቀት፣ በበሳል አስተያየታቸውና ምክራቸው ያደነቋቸው አፄ ቴዎድሮስ ይማራል እንደ አካልዬ ይዋጓል እንደ ገብርዬ ብለውላቸዋል። ይኸው አባባላቸው የዘመናትን ድንበር ተሻግሮ ካለንበት ዘመን ደርሰዋል። ታላቁን የቤተ ክርስቲያን ሊቅ መምህር አካለ ወልድን አጼ ዮሐንስም ሆኑ አጼ ምኒልክ በእውቀታቸው በምክራቸውና በሚያቀርቡላቸው አስተያየት ሁሉ ያደንቋቸው፣ ያከብሯቸው ነበር። የታላቅ የቤተ ክርስቲያን ሊቅ የታላላቅ ሊቃውንት መፍለቂያ የሆነውን ዛሬም የማንነታቸው ቋሚ መጠሪያ መታሰቢያቸው የሆነ የአብነት ትምህርት ቤት በቦሩ ሜዳ ያቋቋሙ ታላቅ አባት ናቸው። ሊቁ አካለ ወልድ አባታቸው መምህር ሠርፀ ወልድ እናታቸው እመተ ወለተ ኪሮስ ወይንም መተኮ በኋላ እማሁን ይባላሉ። የተወለዱት ሰሜን ሸዋ መንዙስ ውቢት አምባ አቦ በሚባል ቀበሌ በአስራ ስምንት መቶ ሀያ አራት ዓመተ ምህረት ነው። እስከ አስራ ሁለት ዓመታቸው ድረስ በወላጆቻቸው ቤት ሆነው እየተማሩ አድገው ንባብና ዳዊትን አጠናቀቁ። ከዚያም ትምህርታቸውን ለመቀጠል ከወላጆቻቸው ተለይተው አንድ መነኩሴ ተከትለው ወደ ዋድላ ድላንታ ሄዱ። መነኩሴው ዋድላ ላይ ደጊት ማርያም ምትባል ቤተ ክርስቲያን አባጫልቲ ከሚባሉ የቅኔ መምህር ዘንድ እንዲማሩ አስቀምጠዋቸው እዚያ ቅኔ ከናገባቡ አገባቡ ተማሩ። የቅኔ ትምህርታቸውን አገባቡን ለማስፋፋት የታወቁ የቅኔ መምህራን አሉበት በየተባለበት ቦታ ሁሉ በመቄት በላስታ፣ በኋላም በጎንደር ሲሄዱ የአባጫልቲ ተማሪዎች ጥቂቶች ብቻ ሲቀ ገብተው በቅዱስ ዮሐንስ ወለነ ጉድጓድ ደብር ቀኔ እያጠኑ እያስፋፉ ተቀመጡ። ውለው አድረው በቅኔ ብቻ ተወስነው ለመቅረት አልፈለጉም። ጎንደር የቀኔ ጉባኤ ዘርግተው እያስተማሩ ከቅዱስ ዮሐንስ ወደ በዓታ ለማርያም ደብር እየተበላለሱ በዓታ ቤተ ክርስቲያን ከሚገኙት የብሉያትን መጽሐፍት ሊቃውንት ዘንድ የደቂቃ ነዛያትን ትርጓሚ ማጥናት ከተሉ። መምህር አካለወል የቀለም ለእንድ ትምህርት ያጠቅልም ነበር። ጠላላቅ ሊቃውንት የታወቁ መምህራን አሉበት በተባለበት ቦታ ይሄዳሉ። ጉባኤው እንደተዘረጋ ጎንደር አጣጣሚ ሚካኤልና እልፍኝ ጊዮርጊስ እየተመላለሱ የመጽሐፍ አዲሳት ትርጓሚ መማር ጀመሩ። መንገዱ ራቅ ያለ ነበርና መመላለሱ ቢደክማቸው ሐመረኖ ሰለስቱ ምዕት ደብር መጥተው ተቀመጡ። ቅኔ ማሰማርና የመጽሐፍት ቤት ክጸላው የማይመቹ ነው ሲያገኙት ቅኔ ማሰማሩ ትተው የጉባኤ ትምህርታቸውን በአንድ ልብ መቀጸል ጀመሩ። በዚህ ሁኔታ በጎንደር በወቅቱ ከነበሩት ታላላቅ የቤተክርስቲያን ሊቃውንትና መምህራን ዘንድ አራቱን ጉባኤያት ማለትም መጻሕፍተ ብሉያት፣ መጻሕፍተ አዲሳት፣ መጻሕፍተ መነኮሳትና መጻሕፍተ ሊቃውንትን ትርጓሜ በዚያን ጊዜ አጼ ሚኒሊክ ከሸዋ ተወስደው ጎንደር ከአጼ ቴዎድሮስ ቤተ መንግሥት ተቀምጠው በነበሩበት ወቅት መምህር አካለ ወልድ እየሄዱ ይጠይቋቸው ነበር። የጎንደር ሊቃውንት ደብረ ታቦር እየሄዱ አጼ ቴዎድሮስን በሚገናኙበት ጊዜ መምህር አካለ ወልድም አብረው እየሄዱ በመጠየቅ ተዋውቀዋል። አጼ ቴዎድሮስም ለምደዋቸው ብዙ ጊዜ ስለ መጽሐፍት ሚስጢር ይጠይቋቸው ነበር። ሊቁ አካለ ወልድም ትምህርት የተከተተላቸው